በአዲስ በአዲስ መጥቻለሁ ዛሬ ይዤላችሁ የመጣሁት የአንድ ወንድማችን የስደት ሕይወቱን ወይም የስደት ገጠመኙን አካፍላችኋለሁ። እናንተም ደግሞ ቪዲዮውን እስከ መጨረሻ አይታችሁ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁኝ። ያው ስደት ላይ ብዙ ነገር እናውቃለን ሁላችንም። ነገር ግን ደግሞ ታንዱ አንዱ የተለያዩ ነገሮች ስላሉ ቪዲዮውን እስከ መጨረሻ አዳምጡት ይጠቅማችኋል ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። እንግዲህ መግቢያ ላይ እንዳልኩት የስደተኛ ወንድማችን የህይወት ታሪክ ዛሬ ይጀላችሁ መጥቻለሁ ማለት ነው። እናንተም ደግሞ ቪዲዮውን እስከ መጨረሻ ተከታትላችሁ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ከዛ በፊት ግን ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ወደ ቤቴ ተቀላቀሉ ማለት ነው። ውድ ቤተሰቦቼ ደግሞ ላይክ እና ሼር እያደረጋችሁ አበረታቱኝ። አስተያየታችን ኮመንት ላይ ያስቀምጡ ማለት ነው። እንግዲህ ወደ ቪዲዮ ስሄድላችሁ አንድ ወንድማችን በሳውዲ አረቢያ እንደማንኛውም ሰው ተሰዶ እየሰራ ነበረ ማለት ነው። እንግዲህ በዛ በሰራበት ጊዜ ወይም በመጣበት ጊዜ ማንኛችንም ታውቃላችሁ በቤተሰብ ነው የምንመጣው ማለት ነው። ይህ ወንድማችንም ደግሞ የመጣው በቤተሰብ ነው ማለት ነው። እንግዲህ ይህ ወንድማችን ለ11 ዓመት ሳውዲ አረቢያ ሰርቷ ማለት ነው። ሳውዲ አረቢያ ሲሰራ ጎበዝ እና ታታሪ እንዲሁም ስራ ወዳጅ ወንድማችን ነው ማለት ነው። እንግዲህ ስራ ይሰራል። ሁላችንም ታውቃላችሁ፣ እንሰራለን፣ ብዙ ነገሮች እናለማለን። ከሀገራችን ገና ሳንመጣ ጀምረን ይህን እናደርጋለን። ይህ እና ብዙ እቅዶችና አላማዎች አሉ ማለት ነው። የወንድማችንም ደግሞ ሳውዲ አረቢያ እየሰራ ገንዘቡን ለቤተሰቦቹ ይልካል። ቤተሰብ ደግሞ ቤት ቦታ ገዛንልህ፣ ቤት ሰራንልህ እያሉ፣ ልጁም ደግሞ በደስታ እንዲሁም የስራ ፍላጎቱ እየጨመረ ይሄዳል። ስራ አይነቅም። በጣም ጎበዝ ነው። በጣም ታታሪ ነው። ከሄደ ጀምሮ ደግሞ ስራን ፈቶ ያቅ በጣም ጀግና ወንድማችን ነው ማለት ነው። እንግዲህ ወንድማችን እየሰራ ገንዘቡን የሚልከው ለቤተሰቦቹ ነው። ቤተሰቦቹ ደግሞ ቦታ ገዛንልህ፣ ቤት ሰራንልህ እያሉ ልጁን በጣም ወራን ሰጥተውታል። ልጁም ደግሞ ደስ ብሎታል። ምክንያቱም ስደት ላይ ስንመጣ እንደኛ መጀመሪያ ህልማችን ቤተሰብን ማገዝ፣ ከዚያም ቀጥሎ ደግሞ ለራሳችን የሆነ ነገር እንዲኖርን ስለምንፈልግ ይህ ወንድማችን ደግሞ በጣም ደስ አለው። ምክንያቱም ቦታ ተገዛለት፣ ከዛ ደግሞ ቤት ተሰራለት። በጣም ደስ ይላል። ይሄ ማንቻችንም ፍላጎትና ስኬት ምንመኘው ስለሆነ ማለት ነው። እንግዲህ ከዛም ደግሞ አሁንም ስራውን እየቀጠለ ከዛም አልፎ ደግሞ መኪና ተገዛልህ አሉት። ያው ገንዘቡን የሚልከው በቤተሰብ ነው ብያችኋለሁ። ወንድማችንም ጠንካራና ጎበዝ፣ ስራ አክባሪ፣ ስራ ወዳጅ እንደሆነ ያው መጀመሪያም ተናግረ። እንግዲህ እንደዛ እያሉት ወንድማችንም መኪና ተገዛለ ሲሉት በጣም ደስ ብሎታል። ስራውንም እየሰራ ነው። ስኬቱም ያው ተሳካል ብሎ በጣም ደስ ብሏል። ይሄ ደግሞ የሁላችንም ፍላጎት ነው ብያቸዋለሁ። ደግሞም ነው እርግጠኛን፣ ሁላችንም ቤት ሰርተን እንደዚህ አድርገን መኪና ገዝተን ብዙ እቅዶች፣ ብዙ አላማዎች አሉን ስኬት ላይ ለመድረስ እንጓጓለን እንፈልጋለን ማለት ነው። እንግዲህ የወንድማችን አስራ አንድ ዓመት ሙሉ ይህን ሁሉ ማለት ቤት ተሰራለት፣ መኪና ተገዛለት ተባለ ያው ብቻ አለኝ የሚለው ደስ የሚል ህይወት እንደሚኖር ተስፋ አደረገ። ከዛም ደግሞ ኢትዮጵያን አሉት ሄደ ሀገር ማለት ነው። ምክንያቱም የሚፈልገውን ነገር ገዝቷል መኪናም ተገዛለት ተባለ ቤትም ያው ተሰራለት ተባለ። በጣም ደስ ያለው ልጁ አስራ አንድ አመት ነው የሰራው እዛ ጎበዝና ጠንካራ ነው የስራ ሰው ነው ማለት ነው። እንግዲህ ወንድማችን ሀገር ከገባ በኋላ ግን ያለው ነገር በጣም የሚያሳዝንና የሚከብድ ነገር ነው ማለት ነው። እንግዲህ አብዛኛውን ይህን ሰሞን ደግሞ በጣም እንደዚህ አይነት ነገሮች እየተደጋገሙ ነው። ቤት ቁጠራው ይባል የለም የብዙ ሰዎችን ህመምና የብዙ ሰዎችን ቁስል በየቤቱ ያልተንኳኳ ሰው ያላወቀለት ሰው ያላየው በጣም ብዙ ቁስል አለ ማለት ነው። እንግዲህ ወንድማችን ከአስራ አንድ ዓመት በኋላ አገር ህናቶ ለሲሉ ቤተሰብ ቀጥታ ወደ አገሩ ይገባል። ምክንያቱም ምን ይፈልጋል? ቤት ተገዛለት፣ ተሰራለት፣ መኪና ተገዛለት። ምንም የሚፈልገው ነገር የለም። የተወሰነ ገንዘብ ካለው እንደ አቅሙ መንቀሳቀስ ይችላል ማለት ነው፣ ሀገራችን ላይ። እንግዲህ ወንድማችንም ደስ ብሎት ወደ አገር ሲገባ፣ አገር ከገባ ግን የገዛ ቤተሰቦቹ፣ የገዛ ወላጆቹ፣ የገዛ ወንድሞቹ ለሱ ይዘውት የጠበቁት በጣም የሚያሳዝንና የሚሰቀጥጥ ነገር ነው ማለት ነው። እንግዲህ ወንድማችንን ከዛ አመታት በኋላ 11 አመት ከሰራ በኋላ ይሄ ተገዛለህ ይሄ ተሰራለህ ሲሉት ከርመው፣ እሱንም ከስራ ቦታው እዚህ ሀገርና እዚህ ይሻላል እንግዲህ በቃ ብሎ ከሄደ በኋላ የገጠመው በጣም ያሳዝናል። ዋናውና ትልቁ ነገር እዚህ ላይ ነው ማለት ነው። ምክንያቱም የነገሩት ነገር በጣም የሚከብድ ነው ማለት ነው። ምክንያቱም ቤቱም መኪናውም ሁሉም ነገር ውሸት ነው ማለት ነው ለወንድማችን አስር ሳንቲም የለውም አስራ አንድ ዓመት ሙሉ እየሰራ ማለት ነው ከዛም ደግሞ ጎዳና ላይ ነው አውጥተው የጣሉት በጣም ያሳዝናል በጣም የሚያማል ማለት ነው ስደተኞች እስከ መቼ ድረስ ነው እንዲህ የምንሆነው አረብ ሀገር ላይ ሁነን የሚያዝንልን የለ ይደክማቸዋል ያማቸዋል ይሰለቻሉ እስከ መቼ በጣም ይህን ይህን ነገር አንድ ሰው የሚያገናዝብልን የለም ማለት ነው። ሰሞኑን ደግሞ ስብሃን አላ በጣም እኔ ወላጆች ምን እንደነካቸው አላቅም። ፈጣሪ ቀልባቸውን ይመልስላቸው። እኔ የጤንነት ነው ብዬ አላስብም። ወላጅ ለልጁ ያላዘነ ወላጅ ለልጁ ያልደገፈ እንግዲህ ሌላው ምን ሊሆን ነው? ሌላው ባደው ምን ሊሆን ነው ማለት ነው። እንግዲህ ወንድማችንን እንደዛ ካሉ በኋላ ሀገር ከገባ በኋላ ጎዳና ነው የጣሉት። እዛ እንኳን እነሱ ጋር እንዲቀመጥ አልፈቀዱለትም ማለት ነው። አያችሁት? የኛ የስደተኞች መጨረሻ እንደዚህ ሆኖ ነው የሚቀረው ማለት ነው። እና ይህ ወንድማችን በጣም ነው የሚያሳዝነው። እውነት ነው የምላቸው ወንድ ልጅ ሲያለቅስ አንጂት ነው የሚበላው። ወላ እኔ እንጂ አላቅም። እሱ ሲያለቅስ እኔም አብሬ አለቅሳለሁ። ምክንያቱም ወንድ ልጅ የሴት ልጅ ይሻላል። ፀሐይ አለ፣ ብርድ አለ። ያን ሁሉ ተቋቁሞ ቅንጭላቱ እንደ እሳት እየነደደ የፈላ ቅንጭላቱ አይመሮ እየተናወጠ ሰርቶ ቤተሰብ የገዛ ቤተሰቦቹ የገዛ ስጋዎቹ እንደዚህ ብለው ሲክዱት በጣም ያሳዝናል። ከምንም በላይ ደግሞ ለምን ሀገር ሳይገባ በነገሩት ምክንያቱም የውስጡን በውስጡ ይዞ እሳቱን ተሸክሞ የተወሰነ እንኳ ሰርቶ ራሱን ለመቻል ይሞክር ነበር። አገር ከገባ በኋላ ነገሮች ሁሉ ከተበላሹ በኋላ እንግዲህ እንደዚህ አድርገው ጠብቀውታል። ዋለራሴ ያስበላል ማለት ነው። አሁን ላይ የምንሰማው ነገር በጣም የሚያስጠላ የሚዘገንን ነገር ነው ማለት ነው እና ውድ ቤተሰቦች ይህን ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም አረብ አገር ያለ ነው በጣም የዋህ ሞኝ በትንሽ በትልቁ እሮሩን ማለት ነው። የሆነ ነገር ሲያገኝ ከፋናል የሆነ ነገር ስናይ ደግሞ በጣም እናዝናለን። ልባችን አይችልም፣ ጥንካሬ የለንም። ብቡንን ማለት ነው። ስለዚህ አሁን ላይ እከሌኔ ነው እከሌኔ ናት የምንለው ነገር የለም። ለራሳችን ራሳችን ማወቅ አለብን። ለራሳችን ራሳችንን መኖር የምንችለው ማለት ነው። እና ይህ ወንድማችን እንግዲህ ያሳዝናል። የምር ነው ምላቸው፣ አስራ አንድ ዓመት ሙሉ ሰርቶ ያለ አስር ሳንቲም ሲቀር ባዶን ጎዳና ላይ የምር ነው ምላቸው፣ ጎዳና ላይ ባዶ እግሩም ማለት ነው። እዛ ግን ተመችቶ ወይ ደስተኛ ሁኜ ነበር የምኖረው እዚ ጋ ግን ለልጄ እንኳ የምሰጠው አጣሁ ሲል በጣም ነው አንጀቴን የበላይ ማለት ነው። እና ከእንደዚህ አይነት ቤተሰብ አላህ ይጠብቀን። የምር ነው የምላችሁ አሁን ላይ ራሳችሁን ራሳችሁ ነው እንትን ማለት ያለባቸው። የኔ ቤተሰቦች ጥሩ ናቸው፣ የኔ ቤተሰቦች ሰዎች እንዲህ ያደርጋሉ የምንልበት ጊዜ አይደለም። ጊዜው እንዲያለ ተቀያይሮ መጥፎ ነው የሆነው ማለት ነው እና እንግዲህ ቪዲዮን ትማሩበት አላቸው የተስፋ አድርጋለው። ወንድማችንም ደግሞ ረሂሙ ጌታ አላህ እሱ ያንሰው። የሰው ልጅ ሰው ይደግፈዋል፣ ነገር ግን ደግሞ ፈጣሪ ያግዘው፣ ከሰው በላይ ፈጣሪ ነው እና ፈጣሪ ይካሰው አድርጉለት ማለት ነው። እንግዲህ ቪዲዮ ከተመቻቹ አስተያየታችሁን ኮመንት ላይ ያስቀመጡልኝ፣ ላይክ እና ሼር ያደርጋችሁ፣ አበረታቱኝ። ለቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ፣ ወደ ቤቴ ተቀላቀሉ ማለት ነው።